ባይናደድ ይገርማል ብሩኬ፣ ባይናደድ ይገርማል ብሩኬ፣ ባይበሳጭ ይገርማችሁ። ከፈለጋችሁ ቪዲዮን እስቲ አውጡት። ወንድ ከሆናችሁ እስቲ ቪዲዮን አውጡና እንየው። ብሩኬም ይሄን ቪዲዮ አላየም እኮ ቤተሰብ መናገር ሁሉ በቃ የሆነ ብላችሁ ምላሳችሁን እያያዝበት ነገር የለም። በቃ እንደዛ ነው የሆንኩት። አንድ ሰው አቱ ውጪ ከቤት ካለ ለምን መውጣት ያስፈልጋል? ለምን ትወጪ ያለሽ አይሜ አቱ ውጪ ካለሽ አለ መውጣት ነው። አሁን አንቺ ምንድን ነው ለብሩኬ አንቺ፣ ብሩኬ ሊናክሽ ነው የሚመስለው ለሱ። አንቺ ፕራንክ እያደረግ ነው ግን ለብሩኬ ንቀት ነው የሚመስለው በቃ የናቅሽው ነው የሚመስለው። ያከበርሽው አይመስለውም። አረ ታይ ታይ ታይ ታይ ታይ ተይ፣ ለምታረጉ ነገር በኋላ ይቆጭሻል። ታይ ታይ ኦዲንሶችሽን አታስቀይሚያቸው። አንድ ሰ አሁን ይሄው ለኔ እኔ ትላንትና ያልኩት ነገር ይሄ ነው። አሁን ይሄ ልጅ ብሩኬ ሳስቦ ነው ይሄ ልጅ በቦክስ ያለው ጥርሱስ ቢወልቅ ሳይሽ ይሄ ልጅ ጥርሱ ቢወልቅ የማን ያለ ሊባል ነው? ብሩኬ ወደ እስር ቤት ይገባል ማለት ነው። ይህ ሁላችሁ ቅ ትናንትና ያልኩት ነገር ይሄ ነው። ይሄ ማለት አሁን የብሩኬ ህይወት እኮ ተበጠበጠ ማለት እኮ ነው። የብሩኬ ህይወት በአጭር ቀረ ማለት እኮ ነው። እውነት ነው የምናገረው። እንደ ሳያስበው በቦክስ ብሎ እሳ እሱ ፕራንክ ብሏል፣ ግን እነሱ እንደ የእውነት እንኳን ጥርሱ እንኳን ቢወልቅ ቤተሰብ ያኔ ልጁ ፕራንክ ነው አይልም። ፕራንክ ነው አይልም፣ አይልም ፕራንክ ነው ለምን ይላል ጥርሱ የወልቆ ነው ፕራንክ ነው አይ ፕራንክ ነው ምናም ብሎ ዝም ይሏል። ዝም አይሎ ብሩኬን ሊያስደፈው ይችላል። ብሩኬን የሆነ ነገር ሊያስደርገው ይችላል። እሷ ግን ፕራንክ ነው እያለች የተጫወተች ነው። ይሄ እሷ እኔ እንጃኔ። ያ ብቻ በጣም እኔ እግዚአብሔርን እኔ አንዳንድ ጊዜ ሚዛናዊ የሆነ ነገር ብንሰራ ጥሩ ይመስለኛል። አንድ ሰው እንዳይናገር እንደዚህ ያልሽ፣ እንደዚህ ያልሽ፣ ማንንም የሚመለከቱ ነገር መናገር ካለብኝ እናገራለሁ። ስህተት ካለ ስህተቱን እንዲያርሙት መናገር ያስፈልጋል። ስህተት ካለ ስት እንናገራለን አፋፋችን እንዳትሉ በኮሜንት ማለት ነው እና ብሩኬ መጥቶ ልጁን ሰ አስቦ መጥተው እንግዲህ ይታያችሁ እኔ ትላንትና ስለፈልግ የነበርኩት ይሄን ነገር ነበር ቤተሰብ ሰው አንድ ሰው አትውጭ ካለ አትውጭ ነው ከቤት በቃ እኔ ሁሉን ነገር አመጣልሽ አለሁ አትውጪ ካለ አትውጭ ነው በቃ አለመውጣት ነው ቢያንስ እንዳከበረችው ያውቃል ብሩኬ በጣም ተናዷል። አይታችኋል። ስልክ እንጨት ሁሉ በእግሩ ነው ስልክ እንጨት የሚያህል ነገር በእግሩ ነው የመታው። ቤተሰብ እስከ መናደድ ድረስ እንደዛ ምኑ ደግሞ የኔ ጌታ የኔ አባት የኔ ሸበላ አንበሳ። እኔ እንደዚህ አይነት ወንድ አስር ይወለድ። አንስቶ በቦክስ ሲከካው ደስ ነው ያለኝ። ደስ ብሎኛልም ከፍቶኛልም። ይሄ ልጅ የሆነ ነገርም ሊሆን ይችላል ገብቷቸው ጥርሱ ቢወልቅ ችግር ሊፈጠር ግን ወንድ ልጅ ይወለድ እንደዚህ ማለት ነው ጀግና ብያለሁ። ለምትወዳት ሴት፣ ለምታፈቅራት ሴት ራስን መስዋዕትነት ማድረግ ማለት በጣም ትልቅ ነገር ነው። ለእሷ ብለህ ነው አንተ ምንም እዚህ ውስጥ ምንም ነገር እንትል ግን፣ ፍቅረኛዬን፣ የወደፊት ሚስቴ፣ የወደፊት የልጆች እናት የምትላትን ሴት ሌላ ወንድ ሲነካብ፣ በእጁ እንኳን እንዲነካት እድል አልሰጠውም። ምን ያህል ሃይሚን እንደሚወዳት እዩ። በእናታችሁ ብሩኬ፣ በእናታችሁ እዩት። ሂዱ ብሩኬን ሰብስክራይብ አድርጉልኝ በእናታችሁ። እውነት ዳይ ሀይሚዬንም አርጓት ማርያምን ነው ምላችሁ። አንበሳ ነው ይሄ ልጅ፣ በቀን ያደንቀዋለሁ ማርያምን። ብሩኬ እና ግን ይኸውላችሁ፣ ይህም ነገር እንዳለ ሁኖ ግን፣ በቃ ብሩኬ፣ በእናት ለእናትህ መኖር አለብህ፣ ለእናትህም፣ ለሀይሚ መኖር አለብህ፣ ለቤተሰቦችህ መኖር አለብህ። እና ይሄ ልጅ የሆን ነገር ቢያስደርጎስ ቤተሰብ ምንድን ነው የምትሉት እናንተ? ምን ይሄ ልጅ ባይናደድ ይገርማል። ብሩኬ ባይናደድ ይገርማል። ብሩኬ ባይበሳጭ ይገርማል። እውነት በጣም እኔ እንጃ። ንግግርም አላበዛም እኮ ንግግርም አልተናገርም። መቶ ጠባለት ጠባለት ይዞ በቃ ስለዚህ፣ ሀይሚ ከአሁኑ ለነገሩ፣ ፕራንኩ ሶስት ቀን ነው የሚቀጥለው ነግሬያቸዋለሁ። ከሶስት ቀን ካለፈ ይሁኝ ብቻ እናንተ ክስ መስርቻለሁ አለች። ክስ መስር ክስ ለማን ነው የምትመሰርችው? እሺ እናንተ እንደው እውነተኛ ነገር አንችኛን ለማሳመን ካልሽ እኛ አሁን እኮ በነገራችን ነው ቤተሰብ፣ እኛን ፕራንክ እያደረገች ነው። እሺ እውነተኛ ነገር ደግሞ ከሆነ ቪዲዮ ይለቀቅልን። ከአምስት ወር በፊት የጸጉርሽን ሽን ከለር እናውቀዋለን። ከአምስት ወር በፊት እኔ የሰራሁት ቪዲዮዎች አሉ። ቪዲዮች ውስጥ ገብቼ የጸጉሯን ከለር ማየት እችላለሁ። አሁን እንኳን ሰርተው ትም እንዳያደርጉ ማለት ነው። የጸጉሯን ከለር አስታውሰዋለሁ። ምን አይነት ጸጉር እንደሆነ የዛሬ አምስት አመት የዛሬ አምስት ወር ሁሉን ነገር አንድ በአንዱ እናውጣለን። እኛ ደግሞ ዩቱበሮች አንድ በአንድ ነው የምናወጣው። እስቲ እንደ ሀይሚ እና አንተ ልጁ ቪዲዮ አለን ፎቶ አለን ብላችኋል። እስቲ ወንድ ከሆናችሁ ቪዲዮን አውጡ። እኒያው እኛ እንድናምናችሁ ከፍላጋችሁ ቪዲዮን እስቲ አውጡት። ወንድ ከሆናችሁ እስቲ ቪዲዮን አውጡና እኒየው። ብሩኬም ይሄን ቪዲዮ አላየም እኮ እንደ ምን በወጣው ይሄ ልጅ እንደዚህ የሚሆነው ምን በወጣው። በመድሃኒዓለም እንዲህ ባፈቀረ በወደደ ደስታን ላሳይሽ ባለው፣ እንደዚህ ልጁን ኦቨርጌም ማስወጣት ምን ማለት ነው? ማርያምን እኔ በጣም ኢንፌክሽን ዘክሴክሽን ዘፕሌክሽን ዘሬክሽን የሆነው ራሴ እግዚአብሔር እምላችሁ በጣም ተናድጃለሁ። እንግሊዝኛ ሳወራ አንዳንዴ ቆጠብ አድርገዋለሁ። ለምን ኦማይ ጋድ በቃ አይ ዋንት እስፒክ ኢንግሊሽ ቢኮዝ ስናደድ የምናገረው ሁሉ ነው የሚጠፋ። እውነት በጣም ሙቆኛል። እግዚአብሔርን ነው ምላችሁ በጣም አልቦኛል። እየተናገርኩ እያሉ እያላ በይን የምናገረው በጣም ከመናደድ የተነሳ እግዚአብሔርን ነው ምላችሁ በጣም ሙቆኛል። ከመናደድ የተነሳ ማለት ነው። ፕሊዝ ሃይሚ ዶንት ብሌት በቃ፣ በናትሽ። እስቲ በናትሽ በቃ እንዴ! ኧረ በስመ አብ። ለማንኛውም ቤተሰብ ወዳቸዋለሁ፣ አክብራቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ እሺ። እሺ በቃ ቻው፣ ለማንኛውም እንገናኛለን።